የኬሚካል ምላሾችን ያካትታል። ስብ መቀነስ ማለት ደግሞ ምንድን ነው የሚለው ልንገራችሁ። ስብ መቀነስ ማለት በሰውነታችን ውስጥ የተከማቸ ስብን መቀነስ ሲሆን ይህም አብዛኛውን ጊዜ የሚከሰተው ሰውነታችን ከሚወስደው በላይ ካሎሪን ሲያቃጥል ወይም ደግሞ የካሎሪ እጥረት ሲኖር ነው። ይህ የሚሆነው ሰውነታችን ለሃይል ማከማቻ ስብን ሲጠቀም ነው። ታዲያ በሜታቦሊዝም እናም በስብ መቀነስ መካከል ያለው ግንኙነት ምንድን ነው የሚለውን ልንገራችሁ። ፈጣን ሜታቦሊዝም ሲኖር በረፍት ጊዜ እናም በእንቅስቃሴ ወቅት ብዙ ካሎሪዎችን ያቃጥላል፣ ይህም ስብን ለመቀነስ ይረዳል። ቀርፋፋ ሜታቦሊዝም አነስተኛ ካሎሪዎችን ያቃጥላል፣ ይህም ስብን ለመቀነስ አስቸጋሪ ያደርገዋል። ባጭሩ ሜታቦሊዝማችሁን ማሳደግ የአካል ብቃት እንቅስቃሴን በማትሰሩበት ጊዜም እንኳን ሰውነታችሁ ብዙ ስብ እንዲያቃጥል ይረዳዋል ማለት ነው። ታዲያ ሜታቦሊዝምን የሚያፋጥኑ እናም ስብን የሚያቃጥሉ ስምንት ጭማቂዎችን እናም ውጤታማ የሆኑባቸው ምክንያቶች፣ የጤና ጥቅሞቹን፣ እናም እያንዳንዱን ጭማቂ በቤት ውስጥ እንዴት ማዘጋጀት እንደምትችሉ አሁን በዝርዝር እነግራችኋለሁኝ። አንደኛ አረንጓዴ ጭማቂ ወይም ደግሞ ግሪን ጁስ የምንለው ነው። ስፒናች፣ ኬል፣ አፕል እና ሎሚን በመጠቀም የምናዘጋጀው ጭማቂ ነው። ይህ ለምን ይረዳል? ከፍተኛ ፋይበርን ይዟል። የምግብ መፈጨትን ያግዛልና ያጠግበናል። በክሎሮፊልም የበለጸገ ነው። ሰውነትን ለማጽዳትናም ሜታቦሊዝምንም ይደግፋል። ከሎሚ የሚገኘው ቫይታሚን ሲ የስብ ኦክሲዴሽንንም ያፋጥናል። ዝቅተኛ ካሎሪ ያለው ግን በንጥረ ነገር የበለጸገ ነው። የጤና ጥቅሞቹ ደግሞ ጉበትን ያጸዳል። በስብ ሜታቦሊዝም ውስጥ ቁልፍ ነው። የአንጀት ጤናን ያሻሽላል። የደም ስኳር መጠንንም ያረጋጋል። ታዲያ ይህንን ጁስ ወይም ደግሞ ጭማቂ እንዴት ማዘጋጀት ይቻላል የሚለውን ስነግራችሁ የሚያስፈልጋችሁ ግብአት አንድ ኩባያ ስፒናች፣ አንድ ኩባያ ኬል አንድ አረንጓዴ አፕል፣ ግማሽ ኪያር፣ አንድ የሎሚ ጭማቂ እና አንድ ኩባያ ውሃ ወይም ደግሞ የኮኮናት ውሃ እንደ ግብዓት ያስፈልጋቸዋል። አዘገጃጀቱም ሁሉንም ያዘጋጃችሁትን ግብዓቶችን በደንብ ማጠብ ያስፈልጋል። ከዛም ሁሉንም ግብዓቶች ወደ ማደባለቂያ ወይም ደግሞ መፍጫ ውስጥ ጨምሩት። ለስላሳ እስኪሆን ድረስ ሁሉንም መፍጨት ነው። ከዛም ከፈለጋችሁ አጣርታችሁ ወይም ደግሞ አጥላችሁ ወይም እንደዚሁም መጠጣትም ትችላላችሁ ማለት ነው። ሁለተኛ ሎሚ እናም የዝንጅብል ጭማቂ ነው። ይህ እንግዲህ ለምን ይረዳል? ዝንጅብል ቴርሞጀነሲስን ወይም ደግሞ የሰውነት ሙቀትን ይጨምራል። ይህም ብዙ ካሎሪዎችን ለማቃጠል ይረዳል። ሎሚ ጉበትን ያጸዳል፣ እናም በቫይታሚን ሲ አማካኝነት ሜታቦሊዝምንም ያፋጥናል። ከክብደት መጨመር ጋር የተያያዘ እብጠትን ወይም ደግሞ ኢንፍላሜሽንን ይቀንሳል። የጤና ጥቅሞቹም የምግብ መፈጨትን ያሻሽላል፣ የጉበት ጤናንም ይደግፋል፣ የምግብ ፍላጎትንም ይቀንሳል። እንዴት ማዘጋጀት እንደሚቻል ደግሞ ስነግራችሁ፣ የሚያስፈልጋችሁ ግብዓት ሁለት የሎሚ ጭማቂ ያስፈልጋችኋል። አንድ ኢንች ወይም ደግሞ መጠነኛ ትኩስ ዝንጅብል ያስፈልጋቸዋል። የተላጠ ማለት ነው። አንድ የሾርባ ማንኪያ እንደ አማራጭ መጨመር ትችላላችሁ። ሁለት ኩባያ የሞቀ ውሃ ያስፈልጋቸዋል። አዘገጃጀቱም ዝንጅብሉን ከሞቀ ውሃ ጋር አብሮ መፍጨት፣ አጥልላችሁ የሎሚ ጭማቂ እናም ማሩን ጨምሩበት። ከዛም ጠዋት ላይ በባዶ ሆድ መጠጣት ትችላላችሁ። ሶስተኛ ደግሞ የአናናስ እናም የኪያር ጭማቂ ነው። ይህ ለምን ይረዳል? አናናስ ብሮሜላይንን ይዟል። የፕሮቲን መፈጨትን ያግዛል እናም ኢንፍላሜሽንን ይቀንሳል። ኪያር ውሃማ እናም ዝቅተኛ ካሎሪ ነው። ከፍተኛ የውሃ ይዘቱ መመረዝን ለማስወገድ እና ጥጋብንም ለመፍጠር ይረዳል። የጤና ጥቅሞቹ ደግሞ የሆድ እብጠትን ወይም ደግሞ መነፋትን ይቀንሳል። የምግብ መፈጨትንም ያፋጥናል። የምግብ ፍላጎትንም ይቆጣጠራል። ይህንን ጭማቂ እንዴት ማዘጋጀት ይቻላል? የሚያስፈልጋችሁ ግብአቶች አንድ ኩባያ የአናናስ ቁርጥራጮች ያስፈልጋችኋል። አንድ ኪያር የተላጠ፣ አንድ የሎሚ ጭማቂ እናም ግማሽ ኩባያ ውሃ ያስፈልጋችኋል። አዘገጃጀቱም ሁሉንም የሚያዘጋጃችሁትን ግብአቶችን ለስላሳ እስኪሆን ድረስ ማደባለቅ ወይም ደግሞ መፍጨት ነው። ከዛም አጥልላችሁ መጠጣት ትችላላችሁ። አራተኛ የካሮት የብርቱካንናም የዝንጅብል ጭማቂ ነው። ለምን ይረዳል? ብርቱካን ቫይታሚን ሲን ይሰጣል፣ ይህም ስብን ማቃጠልን ይጨምራል። ካሮት ደግሞ በፋይበርና በቤታ ካሮቲን የበለጸገ ነው። ዝንጅብል ቴርሞጀነሲስን እናም የምግብ መፈጨትንም ያፋጥናል። የሚሰጣቸው የጤና ጥቅሞች ደግሞ የበሽታ መከላከልን ያጠናከራል፣ ሜታቦሊዝምን በተፈጥሮ ያፋጥናል፣ ኢንፍላሜሽንን እናም የኦክሲዲቲቭ ስትረስንም ይቀንሳሉ። እንዴት ማዘጋጀት ይቻላል? ጁሱን የሚያስፈልጋችሁ ግብዓቶች ሶስት ካሮት፣ ሁለት ብርቱካን የተላጠ፣ አንድ ኢንች መጠነኛ የዝንጅብል ቁራጭ፣ ግማሽ የሻይ ማንኪያ ኩርኩሚን ወይም ደግሞ እርድ እንደ አማራጭ ነው። አዘጋጃጀቱም ሁሉን የሚያዘጋጃችሁትን ግብዓቶች አንድ ላይ መፍጨት ከዛም አጥልላችሁ መጠጣት ነው። አምስተኛ ደግሞ የቤሪ እስሙዚ ጭማቂ ነው በብሉቤሪ በእንጆሪ እናም በእርጎ የሚዘጋጅ ጭማቂ ማለት ነው። ለምን ይረዳችኋል? ቤሪዎች በአንቲ ኦክሲዳንትና በፋይበር የበለጸጉ ናቸው። ይህም ሜታቦሊዝምን ይቆጣጠራል። እርጎ ደግሞ ዝቅተኛ ቅባት ያለው ወይም ደግሞ የግሪክ እርጎን መጠቀም ያለባችሁ፣ ፕሮቲንን በመጨመር ያጠግበናል፣ እናም የጡንቻን ብዛትንም ይጠብቃል። ዝቅተኛ ግላይሲሚክ ኢንዴክስ አለው። ይህ ጭማቂ የደም ስኳርን አይጨምርም። የሚሰጥን የጥናት ጥቅሞች ደግሞ የደም ስኳርን ያመጣጥናል። የሆርስብን ይቀንሳል። ለአንጀት ተስማሚ ባክቴሪያዎችንም ይጨምርልናል ማለት ነው፣ ወይም ደግሞ ያፋጥናል። ይህንን ጭማቂ እንዴት ማዘጋጀት ይቻላል? የሚያስፈልጋችሁ ግብዓቶች ግማሽ ኩባያ ብሉቤሪ፣ ግማሽ ኩባያ እንጆሪ፣ ግማሽ ሙዝ ለጣፋጭነት እንደ አማራጭ ማለት ነው፣ ግማሽ ኩባያ ግልጽ ዝቅተኛ ቅባት ያለው እርጎን መጠቀም ወይም ደግሞ ካገኛችሁ የግሪክ እርጎን በውጭ ያላችሁ ሰዎች መጠቀም ትችላላችሁ። እዚህ ሀገር ያላችሁ ግን ዝቅተኛ ቅባት ያለው እርጎን ተጠቀሙ። ግማሽ ኩባያ ውሃ ወይም ደግሞ የአልመንድ ወተት ያስፈልጋችኋል እንደ ግብአት። አዘገጃጀቱም ሁሉንም ግብአቶችን ለስላሳ እስኪሆን ድረስ መደባለቅ ወይም ደግሞ መፍጨት ነው። ከዛም አቅርባችሁ መጠጣት ነው። ለቁርስ ወይም ደግሞ ከስፖርታዊ እንቅስቃሴ በኋላ በጣም ተስማሚ የሆነ መጠጥ ነው። ስድስተኛ የሀብሃብ እናም የሚንት ጭማቂ ነው። ይህ ለምን ይረዳችኋል? ሀብሃብ 92 ፐርሰንት ውሃ ሲሆን በተፈጥሮ ዝቅተኛ ካሎሪ ያለው ነው። በሀብሃብ ውስጥ ያለው ኤል ሲትሩሊን የደም ፍሰትን እናም የአካል ብቃት እንቅስቃሴን ያሻሽላል። ሚንት ደግሞ የምግብ መፈጨትን ያግዛል፣ እናም የሆድ መነፋትንም ይቀንሳል። የሚሰጣችሁ የጤና ጥቅሞች ደግሞ ተፈጥሯዊ ዳይሪቲክስ ነው። የውሃ መቋጠርን ይቀንሳል። ሽንትን እንድትሸኑ ያደርጋችኋል ማለት ነው። ሰውነታችንን ያድሳልና ሰውነታችንን ውሃ ያጠጣል ወይም ደግሞ እርጥበትን ይሰጠናል። በስፖርታዊ እንቅስቃሴ ወቅትም የተሻለ የስብ አጠቃቀምን ይደግፋል ማለት ነው። ይህንን ጁስ እንዴት ማዘጋጀት ይቻላል? የሚያስፈልጋችሁ ግብአቶች ሁለት ኩባያ ሀባብ ነው። ዘሩ ወይም ደግሞ ፍሬው የወጣለት ሀባብን አዘጋጁ። አንድ እፈኝ ትኩስ የሜንት ቅጠሎችን አዘጋጁ። ግማሽ የሎሚ ጭማቂ ያስፈልጋቸዋል። አዘገጃጀቱም ሀባቡ እና ሚንቱን አንድ ላይ ደባልቃችሁ መፍጨት ነው። የሎሚ ጭማቂውን ጨምራችሁ ፈጭታችሁ መጠጣት ትችላላችሁ ማለት ነው። ሰባተኛ ደግሞ የቀይስር እናም የሴለሪ ጭማቂ ነው። ይህ ለምን ይረዳል? ቀይስር ናይትሪክ ኦክሳይድን ያሳድጋል። የአካል ብቃት እንቅስቃሴን ያሻሽላል። ሴለሪ በጣም ዝቅተኛ ካሎሪ ያለው እናም እንደ ተፈጥሯዊ ዳይሪቲክ ይሰራል። የጉበት ተግባርን ያፋጥናል። ይህም በስብ ሜታቦሊዝም ላይ ይረዳል። የሚሰጣችሁ የጤና ጥቅሞች ደግሞ ስብን ለማቃጠል ለሚደረጉ ስፖርታዊ እንቅስቃሴዎች ጥንካሬን ያሻሽላል። የመርዛማነት መንገዶችንም ይደግፋል። የውሃ መቋጠርንም ይቀንሳል። ይህንን ጁስ እንዴት ማዘጋጀት ትችላላችሁ? የሚያስፈልጋችሁ ግብዓቶች አንድ መካከለኛ ቀይ ስር ያስፈልጋችኋል። ሁለት የሴለሪ ግንድ ያስፈልጋቸዋል። አንድ አፕል ለጣፋጭነት፣ ግማሽ ሎሚ እናም ግማሽ ኩባያ ውሃ ያስፈልጋቸዋል። አዘገጃጀቱም ሁሉንም ግብአቶችን አደባልቃችሁ መፍጨት ነው። አስፈላጊ ከሆነ አጥልላችሁ መጠጣት ወይም ደግሞ እንዲሁም መጠጣት ትችላላችሁ ማለት ነው። ስምንተኛ የአፕል እናም የቀረፋ ዲቶክስ ጭማቂ ነው። ይህ እንግዲህ ለምን ይረዳችኋል? ቀረፋ የደም ስኳርን ያረጋጋል። ይህም የምግብ ፍላጎትን ይቀንሳል። አፕል ደግሞ በፋይበር በፔክቲን የበለጸገ ሲሆን ይህም የስብ መምጠጥን ይረዳል። አንቲ ኢንፍላማቶሪ ባህሪያቱ ክብደትን ለመቆጣጠር ይረዳችኋል ማለት ነው። የዚህ ጭማቂ የዚህ ጭማቂ የጤና ጥቅሞች ደግሞ የሆድ ስብ ክምችትን ይቀንሳል። የምግብ ፍላጎትን በተፈጥሮ ይቆጣጠራል። ሜታቦሊዝምንም ያሻሽላል። ይህንን ጭማቂ ታዲያ እንዴት ማዘጋጀት ይቻላል? የሚያስፈልጋችሁ ግብአቶች አንድ አፕል ከቆዳው ጋር ሳትልጡት ያስፈልጋችኋል። ግማሽ የሻይ ማንኪያ የተፈጨ ቀረፋ ወይም ደግሞ አንድ የቀረፋ እንጨት ያስፈልጋችኋል። ግማሽ ሎሚ ያስፈልጋችኋል። አንድ ኩባያ ውሃ ያስፈልጋችኋል። አዘገጃጀቱም አፕሉን በውሃ እናም በቀረፋው ጋር ደባልቃችሁ መፍጨት ነው። ከዚያም የሎሚ ጭማቂውን ጨምራችሁ በደንብ አዋህዳችሁ መጠጣት ነው። ስለዚህ እነዚህ ስምንት ጁስ ወይም ደግሞ ጭማቂዎች ሜታቦሊዝምን ለመጨመር እናም የስብ ማቃጠልን ለመደገፍ ወይም ደግሞ ለመርዳት የሚረዱ ጭማቂ ወይም ደግሞ ጁስ ናቸው ማለት ነው። የእነዚህን ስምንት የጁስ ጥቅሞቹን ከፍ ለማድረግ ታዲያ የተሻለ ንጥረ ነገር ለመምጠጥ ጠዋት ላይ በባዶ ሆድ ብትጠጧቸው ተመራጭ ነው። ትኩስ ግብዓቶችን ተጠቀሙ እናም የተጨመሩ ስኳሮችን አስወግዱ። ማለትም በጁስ ውስጥ ስኳርን በፍጹም መጠቀም የለባችሁም። እንዲሁም ደግሞ እውነተኛ የስብ መቀነስ ውጤቶችን ለማግኘት ከጤናማ አመጋገብና ከመደበኛ የአካል ብቃት እንቅስቃሴ ጋር አዋህዱት። አሁን ለምሳሌ እነዚህን ጁሶችን እየተጠቀማችሁ ክብደት የሚጨምሩ ምግቦችን የምትመገቡ ከሆነ በጣም የተቀነባበሩ ምግቦችን እንዲሁም ደግሞ ጉዳት ያለው ከፍተኛ የሆነ የስብ ይዘት ያላቸው ምግቦችን የምትመገቡ ከሆነ በፍጹም ክብደትን አትቀንሱም ማለት ነው። ጤናማ ከሆነ አመጋገብ ጋር እናም ከአካል ብቃት እንቅስቃሴ ጋር አብሮ መሄድ ይኖርባችኋል ማለት ነው። ንጥረ ነገሮች እንዳይበዙ ወይም ደግሞ እንዳይጎድሉ ጭማቂዎችን በየጥቂት ቀናት እየለዋወጣችሁ መጠጣትም ያስፈልጋል ማለት ነው።